ብቻ ጣው ማለት ነው። አቤት ጓደኛ ማለት አቤት የዘመኑን ጓደኛ በስነ ስርዓት ነው የገለጣችሁት። እንወዳሃለን ብለው አልወጡም። ሙሻክል ከፈጠሩ በኋላ ሁለቱን ካባሉ በኋላ እንወዳሃለን ብለው ወጡ። ውልቅ ሄርሜላም ቢሆን አንተ ህይወት ላይ እንደዚህ ነው ችግር የምትፈጥርብ፣ ችግር እየፈጠረች ይኸው እየወጣች ነው። ቡታጅራ ላይ ተከትላ የመጣችው ማለት ነው። ከሩታ ቤተሰቦች በስነስርዓት ሽምግልና እንዳትቀመጥ፣ የተለያየ ሀሳብ እንድታመጣ፣ እንድታምታታ፣ ውሳኔዎችን እንዳትወስን አላርለ ሁለት መንታ መንገድ አድርጋ እንድትለቅህ ነው። ሄርሚላ ሰይጣን የላከብ ብዬ ስንቴ ተናግሬያለሁ። አቤት የአብርሽ ሰው ማመን፣ አቤት የአብርሽ ሰው ማመን። ቆይ ካሜራ ተደቅኖ እሺ፣ ይዟት ቤስማትስ ይሄ ልጅ የሆነ ነገር የሆነ ነገሯ እየሳበው ነው አደለ? ካሜራ ደቅናችሁ ምን እንደሚያደርጉ የቀረጻችሁት፣ ከዛ ሚዲያ ላይ ልትለቁበት። አረሺ ቡዳ ሰላቢ ሁላ ማለት ነው። እናንተን ብሎ ጓደኛ ምድረግ ነጭ ቅማል፣ እባቦች ይሄ ሀሳብ የአቤል እንደሆነ ትናንትናም ተናግረዋል። ቤተሰብ ካሜራ ደቅ ነው አቤል እኔ ተናድቻለሁ ቤተሰብ ምን ጥርሴ ያሞኛል። ይኸው እንትን የራሱ እንዳለ አብጧል፣ ይሄ ማለት ነው እንዳለ ፊቴ ሁላ ተነፋፍቷል። ግን በቃ ልቆርጥ አልቻልኩም፣ እነሱ ላይ መናደዴን አላቆምኩም። እስኪ እዩት፣ ይሄ ፊቴና ይሄ ፊቴ፣ ይሄ እንዳለ አብጧል ማለት ነው። ይሄ አይኔ ሁላ የኔ አይደለም። ግን የአብርሽ የዋህነት ሁሌ ዋጋ እንዳስከፈለው ነው። አብርሽ፣ እኔ የምልህን ማትሰማ ከሆነ፣ እነዚህን ልጆች ከህይወት የማታስወጣ ከሆነ በህይወት ብዙ ነገር ነው የሚቀድም፣ ብዙ ነገር ነው የሚመሰቃቀል። ይኸው ላይቭ ላይ መችለት ነው ለቅቄላችኋለሁ አደለ? ልምጣና ልውሰድሽ እያላት ነበረ። እንግዲህ በውስጥ ጀንጅኖ ወደ ሮሞ እንድትመጣ አደረገ። ከዛ በኋላ ሊነጋገሩ ነው ሊወያዩ ነው። እነሱ ግን መኝታ ሽንት ቤት ገብተው ዳሜራ እንትን በጣም ስለተናደድኩ ነው። ማራውን እንትን ብያለሁ። ካሜራ ደቅ ነው። ሽንት ቤት ገብተው ቪዲዮ እየቀረጿቸው ነበረ ማለት ነው። ሄርሜላን ልከውበት ያ ቀጠሮ ያቃሉ። ሁላቸውም ከሩታ ጋር ቀጠሮ እንዳለው ያውቃሉ። ቤተሰብ እንደሚጠላበት ስለሚያውቁ፣ ሕዝብም እንደሚጠላበት ሩታም እንደምትጠላበት ስለሚያውቁ ያንን ቀጠሮ ለማክሸፍ ሄርሜላም ፕራንክ አድርጊው ብለው ላኳት ማለት ነው። ሲጀመር ሄርሜላም ታቀ ነበረ። ነግሯታል፣ እንግዳ ይመጣል፣ ዞርበይ ውጪ ብሎ እየነገራት ነበረ። አብርሽ ከዚህ ተማር። አብርሽ ጓደኞቼ የሚረቡ አይደሉም ብለን የምንናገረው አንተ እያየሃቸው ስላልሆነ እኛ ደግሞ በደንብ እያየናቸው ስለሆነ ነው። ለዛ ነው አብርሽ እራቃቸው፣ እራቃቸው ብለን ያልንህ ማለት ነው። ሳይውል ሳያደር ይሄው በፕራንክ መልኩ ደና አድርገው ህይወትህን አመሰቃቀሉት። እንኳንም በፕራንክ መልኩ በደንብ አስረዱ አለ ማቸው ምን እንደሆነ እንኳን በፕራንክ መርኩ አስረዱህ ማለት ነው። አብርሽ አንተ ግን ሁሌ ለሰው ትሞታለህ፣ ሁሌ እነሱ ቤት ትገኛለህ፣ ሁሌ ለነሱ የተለያየ መንገድ እንዲለወጡ ትሰጣለህ፣ ሁሌ ነገርህን ሁሉ ነገር ታማክራለህ። ቤትህን ከፍተህ ሁሉ ነገር ከፍተህላቸው እየኖሩ ነው። ከሱም አልፎ የገቢያቸው ምንጭ አድርገሃቸዋል። ገብተኋላ፣ የገቢ ምንጭ ሆነልሃቸዋል። እነሱ ግን ለነገሩ ድንጋይ ምንድን ነው? ወርቅ ላበደርኩት ድንጋይ መለሰልኝ ነው የሚባለው። የጓደኛ ብሎ ነገር የለም ዘንድሮ። ሁሉም እባብ ነው። ሁሉም እራሱ ረግጧችሁ ማለፍ ነው የሚፈልገው። የነዚህን ስርዓት አልባ ጓደኝነት እኔ ወንድ ልጅ ማለት ነው የሆነ ሲወድ ነው የማውቀው። እንደውም በሴት ነው ተንኮል የሚበዛው። ለሴት ጓደኛ ተንኮለኞች ነን እውነት ለመናገር ወንድ ለወንድ ግን በጣም ነው የሚዋደዱት። በጣም ነው ዋጋ የሚካፈሉት። እነዚህ ግን አረመኔዎች የተለየ ሀሳብ ይዘው አምጥተው ይበልጥ አራራውቋቸው ሁለቱን ማለት ነው። ነውር ነው በጣም እዚች ጋ ሩታ እንደምትመጣ እያወቁ ሄርሜላን እንትን ልካ ፕራንክ አድርጊው ምናምን። ምን አይነት ፕራንክ ነው? ወንድ ልጅ ነው የወዳታ። የሆነ ነገር እኮ ስበዋለች፣ እንደገና እዛ የመኝታ ክፍል እያጃጀለችው ምናምን። እሺ ቢስማት አብራት እንትን ቢልስ ይበልጥ ሌላ ፓወር ልትሰሩ ነው አይደለ? ሚያደርጉትን ነገር እናንተ እንደ ፊልም እንተናችሁን እየቀሰቀሳቸው ስሜታችሁን እየቀሰቀሳቸው እንደ ፊልም እያያያችሁ ነበር ልበላቸው። እንደዛ ምድረ አረመኔ ሁላ። አብርሽ ከነዚህ ልጆች ራቅ ራቅ ከነዚህ ልጆች አንተ። ቆይ ሲጀምር ሆቴል ለምን ትከራያለ? ኦኬ ነፃነት ፈልገህ ከሆነ ለምንድነው ፕራይቬት ማታደርገው? ለምንድነው የቤትህን ቁልፍ ለጓደኞች ትሰጣለ? የሮምህን ቁልፍ ለጓደኞች ትሰጣለ? ለምንድነው ማትማረው? ለምንድነው እስከ መች ነው አንተ ቆይ እንደ ህፃን ምትሆነው? እስከ መች ነው ሰው ህይወት እንዲመራል የምታደርገው? እንዴ በጣም ይደብራል የምር እኔ ዛሬ ከሩታ ጋር እንግዲህ ሩታ መቼም ቢሆን አብርሽን አታምነውም ነው የምሬን ነው የምላችሁ ሲጀምር አብርሽ የሚታመን ስራ እየሰራ አይደለም ቲክቶክም ላይ ዩቲዩብም ላይ ምንም የሚሰራው ስራ ደስ አይልም ግን ሩታ ስለምትወደው ልጇን ያላባት ላለማስቀረት ማለት ነው ስለምትወደው ብቻ መታ ልታናገረው ነበረ ይኸው እሱድ ግን ያደረገው ነገር አይታችኋል ቤቱ ላይ የቤቱ አይጥ አስገብቶ አይጥ በሏቸው። እነዚህ ምቀኛ አይጥ ታውቃላችሁ። እባቦችን አስገብቶ ይሄው እንደዚህ ህይወትህም እንደዚህ ነው እየተመሰቃቀለ ያለው። ካላስ እኔ የምለው ይሄን ብቻ ነው። ሩታዬ የኔ ጀግና ደግሞ ማለት ነው ከታደረጋችሁት አይደል ሄርሜላን በጥፊ ጨንባ ያደረገችበት ለምንድን ነው ከታ ያደረጋችሁት? ደና አርጋ ወልውላታለች። እሱን ደግሞ ፊት ለፊት ብታደርጉልን ደስ ይለናል። በትዳር በሰው ትዳር እየገቡ የሚበጠብጡ ሴቶች በሰው ትዳር እየገቡ እንቡጭልቅ የሚሉ ሴቶች ትምህርት ይሆን ነበር። ለምንድን ነው ሩታ ሄርሜላን የጠፈጠፈችበትን ለምንድን ነው የቆረጣችሁት? የእኛ ጀግና ሩታ ነብር ማለት ነው። ጫምባ አድርጋታለች። ጫምባ ነው ያደረገቻት። ክብረዊ ሲሆነች መልኳን አሳምሮ የላከልን መንፈስ ነው መንፈስ በስመአብ ብላችሁ አማትቧት። ታውዚ ቢላ ምን ሸይጣን